የሚጣሉ ሰዎች የሚዋደዱ ናቸው። ደግሞ አንዳንዴ ፍቅር እንዲደረጅ መጣላት አለብን። በጣም በነገራችን ላይ የዛሬው ቪዲዮ በጣም ማንጀት ነው የሚበላው። የእውነት በጣም የሚያሳዝን ነው። በቃ ትክክለኛ ፊልም በሉት። ትክክለኛ ፊልም ነበር የሚመስለው በተለይ ብሩክ ሲገባ ማለት ነው። የእንትኑን በቃ ሁሉ ነገሩ ትክክለኛ ፊልም ነበር የሚመስለው። ግን ደግሞ ሁለቱም አሳዝነውኛል። የእውነት ሁለቱም ዓለም መሸነፍ ሁለቱም እየተጎዳዱ ነው፣ እየተቆሳሰሉ ነው ማለት ነው። ቦርኬ ትላንትና አጥፍተዋል። አው አጥፍተዋል። ትላንትና ቀኑን ማሳለፍ ይችል ነበረ። ቪዲዮ መስራት አልነበረበትም። ቢያከብርላትም ማሳለፍ ይችል ነበረ። እልህ የእውነት የእናንተው እልህ የእውነት በጣም በቃ ይለያል። እኔ እስካሁን ኒያጃ ላቅም በመድሃኒዓለም አልሸነፍም ርበስ ማም እና የነሱ ልጅ በጣም እንትን ነውና ያም ሆነ ይኮ መታረቃቸው ኮ አይቀርም መታረቃቸው አይቀርምና ይታረቃሉ። ቀኑ ሩቅ ባይሆንም መታረቃቸው አይቀርም። ምክንያቱም እንደዚህ የተጠለ የበዛበት በኋላ በቃ የሌለ ፍቅር ነው የሚመጣው ማለት ነው። እና በዚህ አጋጣሚ ጀማው እናመሰግናለን ስላከበራችሁላት። የታሰበው ግን ሌላ ነበረ። ሳያጣሩ ወሬ ሳያበጥሩ ጎፈሬ ይላል የሀገራችን ሰው ሲተርት ማለት ነው። ሳያጣሩ መረጃ ሳይኖራቸው በቃ ሌላ ሰው ነው የሚያከብርላት ምናምን ብለው በቃ ሳቅለውት ነበረ ሰማይ ላይ ማለት ነው። እና ቡሪኬ በመገኘቱ የምሬ ነው ሙላችሁ ደስ ብሎኛል። ያው ትክክል ባይሆንም ግን በቦታው መገኘቱ ራሱ ትልቅ አድቫንቴጅ አለው ማለት ነው እና ያው ነገራቶች ይስተካከላሉ ጊዜ በጊዜ እናንተ ስትበርዱ ነው። እናንተ ሰከን ስትሉ መረጋጋቱ አይቀርም። እናንተ ባንድ ጎን እያዛችሁ አንዱን እያጣላችሁ አንዱን እያነሳችሁ ከሆነ ያው ምንም የሚበርድ ነገር የለም ማለት ነው። ሶ ሀይሜን ከልባችሁ የምትወዷት ከሆነ ብሩኬን ከልባችሁ የምትወዱት ነገር ከሆነ የእውነት ያሌለ መረጃ የሌላችሁን ነገር ከማውራት ብትቆጠቡ ደስ ይላል። ማለት ሁሉም ነገር ከመረጃ ነው አይደለ? ማንም ሰው ስትከራከሩ መረጃ ይዟችሁ ነው። መረጃ ሳትይዙ ምንም ብታወሩ ነገ በራሳችሁ ነው የሚደርሰው ማለት ነው። ሶ እናንተ ሰከንድ በሉ፣ እነሱ መታረቃቸው አይቀርም። የእውነት ይታርቃሉ፣ እሱም ቀኑ ሩቅ አይደለም።